እሱ ነው እ ምንድን ነው? እሱ ነው እንደ ቆይ፣ እስኪ፣ እና ምንድን ነው ምንድን ነው ምንድን ነው የምንድን ነው ይዘሻችሁ የምትሠሪው የት አለ ሚኪያዝ? ለምንድን ነው ይዘሻችሁ የመጣችሁ? ምንድን ነው ምንድን ነው ንገሪኝ፣ ለምንድን ነው ይዘሻችሁ የመጣችሁ? አይደለም ልጄ እዚህ ቦታ እንዳለ እዚህ ቦታ ግታ እንዳስቀመጥለችው ማነው የተናገሩት? ይኸው አክስቱ ተብዬዋ ናት የነገረችን፣ ጌታዬ ማ እሷን የዛኛውን

መጀመሪያ እንግባባ። ከዱላ ከምን በፊት ነው፣ መግባባት አለብን አይደል? አክስት እየሰራች ያለች ስራ ጥሩ አይደለም። ቆይ እኛ እዚህ ቦታ የመጣ ነው፣ አክስት የምትባለው ሴትዮ እየሰራችው ስራ አለ፣ ልጄን አግተዋለች፣ አድርሳበታለች። ያንን መረዳት ነው እንጂ ለመደባደብ አይደለም። የመጣ ነው እንጂ አይደለም። ቆይ ወንድም ያልገባህ ነገር አለ፣ ያልገባህ ነገር ስላለ ነው እንግባባ ግድ የለህም ያልገባ ነገር አለ ይገባኛል ላስረዳ አይደለም እኛ ከዚህ ጋር ልጄን ፍለጋ ነው የመጣሁት እኮ አክስቴ የሰራችው ወንጀል አለ ተረዳ እውነታውን ስትሰማ ትፈርድባት አለ በእኛ ምነው፣ ህግ ባለበት ሀገር ላይ እንዴት ነው? እዚህ ጫካ ትወጡ ማለት ምን ማለት ነው? የገባህበት ቦታ አይደለም ወንድሜ። አንድ ያልገባ ነገር አለ። ለምን አትረዳንምኛ? እኛ እኮ ተበድለን ነው የመጣ ነው እኮ። ተበድለህ መጣ? በድለህ መጣ? ከዚህ ጫካ ትወጣ ማለት ይሄ ጫካ ባለት የሰው ልጅ ገብቶ ነው ተጠብጫው፣ እንኳን እዚህ መጣች መጣሽ፣ እንደውም በኔ እጅ አጠፉ

ሰላም፣ ሰላም የሴፋን ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ እናንተ ደህና ናችሁ? እኔ ደህና እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ታብሳለኝ ማለት ነው። ቤተሰቦቼ ዛሬ መጥቻለሁ ማለት ነው። ሚኪ ጠፍተዋል ማለት ነው። ሶስት ቀን ሆነዋል ማለት ነው። ቢፈልጉ ቢፈልጉ አላገኙም ማለት ነው። ዩቱበሮቹ ለምን ዝም አሉ? ለምን ዝም አሉ? ሚኪ እኮ ብዙ ነገር አድርገዋል። ብዙ ነገር ሰው ረደዋል። ብዙ ነገር ሰው ብዙ ብዙ ሰው የሞተ ሰው እውነት ተመልሶ ይባላል ማለት ነው። እውነት መናገር ማለት ነው። እና ሚኪ ጠፍቷል፣ አሁን እስከዚህ አላገኙም ማለት ነው። ትላንትና ይቺ ማን ነው ስማ ድግምት የምትሰራ ደብቃ ያለችው ትላንትና ሄዶ ሚኪን የታለ የተረግሹ ምናምን ብሎ ስጠይቁ እሷ ምንም አውቁ ነገር የለም ብላ ካደች ማለት ነው። አሁንም ግን ኢኒንጃ በጣም ከባድ ነው እውነት መናገር ማለት ነው ማለት ነው እውነት። የትም ቦታ እንደዚህ ነገር የለም ብሎ ነው የሚያስቡና። እና ሚኪ ከወሰዱ አራተኛ ቀን ነው የትላንትና ስንጠብቅ ስንጠብቅ ቪዲዮ አልለቁም። እውነት እኔ በጣም የጠበኩኝ ነበር ማለት ነው። አዛዘነኝ እውነት መናገር ማለት ነው። ሚያቁ ምንም የሚያውቁ ነገር የለም ይሄ ልጅ ማለት ነው እና ስለዚህ ለሰው ብሎ ብዙ ነገር ብዙ ነገር ሆነዋል ማለት ነው። እውነት መናገር የትም ቦታ ሄዶ የትም ቦታ ማለት ሰው ብዙ ነገር ሁለተኛ ጊዜ ነው ሶስተኛ ጊዜ ነው የታገደ የታገተ ልጅ ይሄ ማለት ነው። አሁንም ቢሆን ሚኪ አታገኝ አላገኘም ማለት ነው። እና ትላንትና ይሄ ሳምንት ትላንትና ከወዲያ ማለት ነው ቪዲዮ የለቀቁ፣ እዛ ቦታ ሄዶ ነበር ጫካ ውስጡ ማለት ነው። ጫካ ውስጥ ሲፈትሹ ሲፈትሹ ግን የለም ማለት ነው። ግን ሚኪ እዛ ነበር፣ ልጁ አውቆ ነው ልጁ እንደዚህ እንደዚህ ብሎ ይሄ ከጋርዱ ነው። ጋርዱ የምጠብቀው የሴትዮ ጋርድ ማለት ነው። እና ግን እዚህ የለም እሱ እዚህ አልተገኙም

እንዴ ይሄ እንደዚህ ከበዛ በኋላ ላስ እንዴት ይሆናል? እንዴት ይሆናል? የሰው የሰው የሰው ሰው እንዴት ጅብ እንደ ወደ ጅብ ተቀይሮ ወደውም ተመልሶ ወዳስ ወደ ሰው ይቀየራል? እኔ እንጃ። በጣም ከባድ ነው። እነሱ መናገሩ በጣም ከባድ ነው። እና ስለዚህ ሚኪ አታገኝ አላገኝም። አሁኑ እስከ ውዝን ማለት ነው ወይ ዩቱበሮቹ ለምን ሄዶ ለምን አይፈትሽም? ዩቱበሮቹ ብዙ ሰው ብዙ ብዙዎች አሉ። ለምን ሄዶ ለምን አይፈትሽም? ሚኪ ማለት ነው። በዚህ በዚህ በኩል ሰው ይፈራል ታውቃላቸው። እና ስለዚህ እንዲ ሚኪ ብዙ ነገር አርገዋለ ለሰው ማለት ነው። ለሰው እንደዚህ ነው። አንድ ልጁ ብቻ ነው ሄዶ የተፈተሸ እሱም አላገኘም ማለት ነው። እና ሰው ጅብሮቹ ብዙ ሰው አሉ አዲስ አበባ ውስጥ ብዙ አሉ። ለምን ሄዱ አይጠይቁም? ለምን ለምን ዝም አሉ? እውነት መናገር ማለት ነው። እርዱ በቃ እውነት መናገር ማለት ነው። አዛዘነኝ፣ በጣም አዛዘነኝ። እውነት መናገር ማለት ነው። እና ምንም አቅም ግን ለሰው ብሎ እንደዚህ ሆነ እና ስለዚህ ታውቃላችሁ አንድ እንደዚህ ቁኔ አንድ ትንሽ ትንሽ ካመማችሁ በጣም ከባድ ነው። ይሄ ይሄ እንዳለ በጩቤ ተዋጎ ተዋጎ ዝም ብሎ ልዩ ያለ ማኪን ቤት ምናምን ይህም በኋላ ላል ብሞትስ፣ ዝም ለምን ዝም አላችሁ? እውነት መናገር ለምን ነው የሄዳችሁ አታገዙም? እውነት አግዞ በእናታችሁ እርዱ። በቃ እውነት በጣም አዛዝነኝ ሚኪ እውነት መናገር ማለት ነው። እውነት ኒንጃ ግን እሱም ለሰው ብሎ ነው እንደዚህ የሆነው እንጂ ዝም ብሎ አይደለም። እና ለምን ዝም አላችሁ ነው ማለት ነው። እና በጣም ከባድ ነው። በጣም በጣም እኔ እንጃ ጫካ፣ ይሄ ጫካ ማለት ነው። በቃ መቃጠል ነው። በቃ ጠል ነው። በቃ ጫካ ጫካ እያሉ መቃጠል ነው። እንዲ ምንድነ ይሄ እንዳለውላ ጫካ ገብቶ ስራ፣ እንደዚህ ስራ ይሰራሉ። እንደ ወደ ጅብ መቀየር፣ ወደ መሀል መቀየር። ፈጣሪ ወይ እኔ እንጃ፣ በጣም ከባድ ነው። እና ስለዚህ ሁላችሁ ማለት ነው ሁላችሁ እውነት ርዱ፣ ሚኪ እውነት መናገር ሲያዛዝን ማለት ነው።